ሰላምኩኝ ታማነሰ ዲት ዩቲዩብ እኔ ሰት ነሽ ላይ እንኳን በሰላም ወደ ቻናል የመጣችሁ። ዛሬ ደግሞ እስቲ ከባከባቦልና አዳዲስ ሀሳቦችን ሼር እንደራረግ። እንዴት ናችሁ? ስራ ጤና እንዴት ይዟችኋል? ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። በተለይ በስደት ያላችሁ ድህቶቼ እየወረታችሁ ነው። እንዴት ናችሁ? እንዴት ይዛችኋል እስቲ ከገባችሁ ገባ ገባበሉና እስቲ ዩቱብስ ማን ዩቱብ ከፈተ? እውነት በሁለት ሺህ ሀያ አምስት ዩቱብ ከፈተች? እስቲ ገባበሉና ስራ መስራት ከፈለጋችሁ ትንሹን ቢሆን መጠቀም ዶኖ ካሜራ ይታያል። እታያቸዋለሁ አይሮኖ ሰው የለም አሁን ላይ ከገባችሁ እንደምታያ ነገሩ ላይክ አድርጉ። እዚህ ላይፍ ላይ እኔም መቆየት ያን ያክል ትዕግስት የለኝም። ሰውም እንደገባቸው አይገባም። በነገራችን ላይ ሰዓት ያልሞላላችሁ ልጆች በጣም ትዕግስት ያስፈልጋቸው ያስፈልጋቸዋል። ይህ ቪዲዮ ከላይቭ ውጭም ስወጣ ስለሚቀመጡ እየነማወራ ማለት ነው። አንድ ሰው ባይኖርም ቪዲዮ ስለሚቀመጥ ተሰምታላችሁ። ግን በጣም እጅግ ዩቱብ ላይ የሚያስፈልጋችሁ ትልቁ ነገር ትዕግስት፣ የእውነት ጥግስት ካላችሁ ሁሉንም ነገር ታሸንፋላችሁ። በተለይ በሰዓት አኳያ ሰዓት አሞላል ላይ። ሄሎ ሰላም፣ እንኳን በሰላም መጣችሁ ብያለሁ። እስኪ ድምፀ ይሰማል ኮመንት ላሳውቁ ፕሊዝ፣ እና ስትገቡ ላይክ አድርጉልኝ፣ ሌላ ሰው ጋር እንዲደርስ ማለት ነው። ድምፀ ይሰማል ብዬ ተስፋ አድርጋለሁ። ይሰማቸዋል ድምፀ ሰላም እንዴት አመሻችሁ? ውዴ ዜ ተከታታዮች እንዴት ናቸው? እስቲ ዩቱብ በ2025 የከፈታችሁ ልጆች ገባ ገባ በሉ እስቲ በእውነት ምን ይመስላል ቻሌንጁ? ሼር ይንጠራርግ እጅም ትልቅ ቻሌንጅ ነው እና ምን ይመስላል እስቲ? ምንድን ነው ከባድ የሆነባችሁ? እኔ ደግሞ የሁለት ሺ ሀያ እነግራችኋለሁ ኦልሞስት አራተኛ ዓመት እየነሳለሁኝ ዩቲዩብን ከተቀላቀልኩ ማለት ነው። ያው ታጅጆቹ እንዳለ አሉት ውጤቱም አለም ያን ያክል አጥጋቢ ባይሆንም ግን ከተሰራበት፣ በነገራችን ላይ ዩቲዩብ በጣም አጥጋቢ እና በጣም በቃ እንንዛ በእውነት እያያችሁት ያለ ነገር ነው። ይሄ የማይዋሽ ነው እና በርትታችሁ ስሩ። ትዕግስት ይኑራችሁ። ሰዓት አልመላም ብላችሁ አትሽቱት፣ ስሩት። በእውነት ስሩት። ትልቁ ነገር ዩቲዩብ ላይ፣ ትልቁ ደግሞ እየሰራችው ያለ ሀሳብ ነው፣ አይዲያ ኬትም ኬትም። በተለይ ኢትዮጵያ ላይ ያላችሁ ትንሽ አይዲያ አታጡም ብዬ ነው ማስበው፣ እና በርቱ። ድምጽ ይሰማል ፕሊዝ? አራት ሰው ይታየኛል። ኮመንት ላይ ላይክ አድርጉ። ምስ ጋይስ ላይክ አድርጉ ፕሊዝ። አንድ ሰው ይታየኛል። ሶስቱ አራት አምስት ወጥተዋል። እስቲ ድምጽ ይሰማል? አሳውቁኝ። ድምጽ ከተሰማችሁ ይሰማል በላይክ አድርጉ። አይከፈልበትም። እና ስለ ዩቲዩብ ደግሞ መወያየት የምትፈልጉ ያሳለፋችሁት ቻሌንጅ ካለ ኮመንት ላይ ያስቀምጡልኝ። አይ ዶንት ኖ አይ ካንት ሪድ ኢትስ አረቢክ ኦር ዋት ካን ራይት ኢንግሊሽ

የእኛም ከሆናችሁ እዚህ ጋር በተለይ በሰዓት እኔ ሰዓት ለሚቆጥርላችሁ ይሄ ነገር ያግዛቸዋል። ይሁን አላቀሆነ ያናክል እንትኑ የለኝም። ላይቭ ስትሪም ግን ሰዓት እንደሚያግዝ አውቃለሁ። እኔም በዛ ስለስጠቀም ስለነበረ ማለት ነው። ስትሪም ያርድ በጎግል ላይ የሚገባው እሱ ለሰዓት ያግዛቸዋል። ይሄኛው ላይቭ ግን አሁን የወጣ ስለሆነ ምን ያክል ጥቅም አለው ለሰዓት አዲስ ለምትሞሉ ለሚለው ነገር ያን ያክል እውቀቱ የለኝም። እስቲ የምታውቁ ኮመንት ላይ አሳውቁኝ። ለሰዓት ይጠቅማል? ማለት ነው ፕሪንሲ ኮሜዲ አረቢ

ማለት እኔ እኔ ማስረዳ በማልችልበት ቦታ በጣም ጥሩ ኢንፎርሜሽን የምታገኙት በሰን አይዲያዎች ሚዲያዎች ልጠቆማቸው ይችላለሁ። ማለት እኔ እያለፍኩ ኳቸው በጣም ቻሌንጅ አድርገውኝ ያለፉ ቦታዎች ላይም ጥያቄ ካላቸው የምችለውን ልመልስላቸው ይችላለሁ። በተለይ አሁን በግሩፕ መስራት ሰዓት በሰዋት ማስሞላት ምናምን ዩቱብ በጣም ነክቷል። ይሄን ተጠንቀቁ። በእውነቱ ከሆነ ብዙ ልጆች እየተቀበላቸው አይደለም። ማለት በፊት በሰዓት አሁንም አሉ የሚያስሞሉ ግን፣ ካስሞላችሁ ቶሎ ላይ ይቀበላችሁ ይችላል ዩቱብ ማለት ነው። ገባችሁ አደለ? ፒን ቶሎ ላይ ላክላችሁ ይችላል። እና በተቻላችሁ መጠን የራሳችሁ ነገር እና ሰዓቱን ደግሞ እንደምንም ላይቭ ላይ ምናምን እያደረጋችሁ በማይታወቅ ነገር ስሩት። ብዙ ልጆች ደግሞ ስለዚህ እውቀት ያላቸው ልጆች ይኖራሉ፣ ግሩፕ ላይ ማለት ነው። እነሱን ጆይን እያደረጋችሁ እነሱን መጠየቅ የማታይቁትን እንጂ ሰርታችሁ ሰርታችሁ መጨረሻ ላይ እንትን እንዳይልባችሁ ማለት ነው። አልቃ ሬጅስተር እንዳያደርግባችሁ። ብዙ ልጆች እንደዛ እያሉ ነው አልቀበላለን ዩቲዩብ አልቀበላለን እያሉ ነው። እና በርቱ በርቱ፣ እኛንም አበረታቱን እናንተም በርቱ፣ እውነት በርቱ። ዩቲዩብ ከሰራችሁበት ይሰራል። ያው እኛ ግን ቦታ ሰጥተን እየሰራን አይደለም። በእውነት ቦታ ሰጥተን ብንሰራ እንደ ዩቲዩብ ጠቃሚ ነገር የለም። ማለት እያየን ነው። ብዙ ሰዎች እየተጠቀሙበት ነው። ያው እኛ ግን ቦታ ሰጠን ስራችን ነው ብለን አልሰራንም። ስለ እውነቱ ለመናገር ማለት ነው። አንድ ሰው ላይክ የሚያደርግ ሰው የለም። ጋይስ ፕሊዝ ሜክ ላይክ። አሁን ላይክ ብታደርጉም የሚቀነስባችኋል ታው ግን ኦማይጋድ ራሴ ብችል ብዙ ላይክ ነበረም ማድርጉ ለራሴ ማለት ነው። ላይክ እያደረጋችሁ ለፉ ቢያንስ ማለት ነው። መስማቱ ካልቻላችሁ ላይክ አድርጉ ጋይስ ፕሊዝ። እና ስለ ዩቱብ እኔ ሁሌ በእውነት ብችልና ብችል ማውራት የምችል ነገር ቢኖር በቃ ስለ ዩቱብ ማለት ብንሰራበት ባይንም በቃ ዩቱብ በነገራችን ላይ ብር ብቻ አይደለም። ማየት ያለባቸው እግዚአብሔርን፣ ብዙ ነገርን ትማራላቸው። ኢዲቲንግ አለ፣ ምናለ ምናለ። እኔ ያን ያክል ፐርፌክቶኛ አይደለም፣ ግን ለመማሩ በጣም ጉጉትም አለኝ ፍላጎትም አለኝ። በቃ እንዴት ልበላችሁ፣ በነገራችን ላይ ፍላጎት ይወስናል። የሆነ ነገር ለማበል ማንኛውንም ስራ ለመስራት ፍላጎት ያስፈልጋል። ማለት ያን ስራ ወደን ደስ እያለ ከሰራን ቢቆይም ውጤታማ እንሆናለን። እና አትፍሩት፣ በእውነቱ ከሆነ ስሩ፣ አትፍሩ ነው የምላችሁ። እኔ አዲስ የጀመራችሁ ገና ል ጀምሩ ካሰባችሁም ጀምሩ፣ ምንም ነገር እንዳትፈሩ ጀምሩ። የዩቱብ ሰዎች አካኝ ናችሁ፣ እውነት እስካሁን አንድ ላይ ካላደረጋችሁ። በጣም ሲበዛ ጨካኝ ናችሁ ማለት ነው። በሉ መልካም ቆይታ ይሁንላችሁ። ወዳችኋለሁ። ባይ ባይ።